ጌፍትል ስቴት ማህበረሰብን ቀነባልዳል። ይህ አዋዜ የሰበር ነው። አድማጮቻችን፣ መካከለኛው ምስራቅ ውስጥ ከፍተኛ ውጥረት ፈጥሯል። የእስራኤል የጦር አውሮፕላኖች የኢራንን የኑክሌር ማብለያዎች መምታት ጀምረዋል። ድብደባውን በተመለከተ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያዩ ለብዙ ቀናት የሚቀጥል ጥቃት መሆኑን አስታውቀዋል። የዘመቻውንም ስም ኦፕሬሽን ራይዚንግ ላዮን፣ ዘመቻ የተነሳው አንበሳ የሚል ነው። እስካሁን ድረስ በርካታ የኢራን ወታደራዊ አመራሮች መገደላቸው ተገልጿል። የእስላማዊ አብዮታዊ ዘቡ ዋና አዛዥ ጄኔራል ሆሴን ሳላሚ መገደላቸው ታውቋል። እሳቸውን ጨምሮ ሌሎች ከፍተኛ የኢራን ወታደራዊ አመራሮች ተገድለዋል። እስራኤል የመጀመሪያውን ድብደባ ያደረሰችበት የኒክሌር ማብሊያ ናታንዝ ውስጥ የሚገኘው መሆኑ ታውቋል። እዛም ላይ የኒክሌር ሳይንቲስቶች ጭምር አብረው እንደተመቱ ነው የተገለጸው እና ይሄም እስራኤል እንደገለጸችው የኢራን የቦሊስቲክ ሚሳይል ፕሮግራም ዋንኛ እምብርት ቦታ ነው ብላለች። እስካሁን ድረስ በዚህ ጥቃት ላይ እስራኤል እያካሄደች ባለችው የአሜሪካ ተሳትፎ ወይም እገዛ እንደሌለ ማርኮ ሩቢዮ የአሜሪካ ውጭ ጉዳይ ሚኒስትር ተናግረዋል። ውጭ ጉዳይ ሚኒስትር ሩቢዮ ዛሬ ምሽት አሉ፣ እስራኤል በተናጠል ኢራን ላይ እርምጃ ወስዳለች። በዚህ ማጥቃት ውስጥ እኛ አልተሳተፍንም። የእኛ ትልቁ ተልኮ ወይም ቅድሚያ የምንሰጠው ነገር በክልሉ የሚገኙ የአሜሪካ ኃይሎችን መጠበቅ ነው ብላለች። የኢራን ዋንኛው የዩራኒየም ማበልፀጊያ ተቋም በእሳት ተውጧል ይላል፣ ከስምንት ደቂቃ በፊት የወጣ ዘገባ። እሱን እያነበብኩ ነው የምነግራችሁ። አድማጮች አነጋገሬ ላይ አስተያየት እንዳትሰጡ እያየው የምነግራቸው ስለሆነ ኢንፎርሜሽኑን ብቻ ውሰዱ። በተደጋጋሚ እየተመላለስኩ አገኛቸዋለሁ። ይህ የተመታው የኒክሌር ማብለያ ቁልፍ የኢራን የኒክሌር ወታደራዊ አቅም ነው። የኒክሌር ተቋሙ ናታንስ ውስጥ የሚገኝ ነው። ከዋና ከተማዋ ቴሄራን ደቡብ አቅጣጫ 250 ኪሎ ሜትር ላይ የሚገኝ ነው። የኢራን ትልቁ የዩራኒየም ማበልጸጊያ ተቋም ነው እና የተራቀቀ ወይም ደግሞ እስከ 60 በመቶ የሚደርስ የዩራኒየም የሚጣራበት ቦታ ነው። እዚህ ቦታ ላይ ነው የኑክሌር ቦምብ ለመስራት የሚያስችለው ቁልፍ አቅም የነበረው ተንታኞች እንደሚሉት እዚህ ቦታ ላይ ኢራን የኑክሌር ማበልጸጊያ ዋነኛ መሳሪያ ሴንተርፊውጅ ይባላሉ። እነሱ የሚሰሩትና የሚገጣጠሙበት ቦታ መሆኑንም ዘገባዎች ያመለክታሉ። በአጠቃላይ ለኒውክሌር መስሪያ የሚሆነውን ኒውክሌር ፊውል ወይም የኒውክሌር ዘይት ተብሎ የሚታወቀው ንጥረ ነገር የሚመረትበት ቦታ ነው። ሙሉ በሙሉ በሰዓት ተያይዟል የሚለው አሁን ከሲኤንን የምናያቸው ምስሎች ከፍተኛ ጭስ እየተቦለቦለ ሲወጣ ያሳያሉም። እስካሁን ባለው ዘገባ ከፍተኛ የኢራን ወታደራዊ አመራሮች ተገድለዋል። ከነዚህ ውስጥ የእስላማዊ አብዮታዊ ዘቡ ዋና አዛዥም አብረው መገደላቸው ታውቋል። ኢራኑ መንፈሳዊ መሪ መግለጫ መስጠታቸውም እንደዚሁ አዲስ የወጡ መረጃዎች እያመለከቱ ነው። እነዚህን ከዘገባዎቹን እያከታተል በአዋዜ አንድና ሁለት እናቀርብላችኋለን። አብራችሁ ቆይ። ኢሳያስ የምታቀርበው ጥያቄ ካለ አሁን አቅርብልኝና አንድ ሁለቱን መልሰን በቀጥታ ወደ ሌሎቹ ዘገባዎች እንሄዳለን። ዓለም አሁን እንግዲህ የኒኩሌር ማብላያዎቹ ከተመቱ የራዲዮ አክቲቦች የሉም ወይ? ትክክለኛ ጥያቄ ነው። የመካከለኛው ምስራቅ የአረብ ሀገራት ከፍተኛ ስጋታቸው አንዱ ይሄ ነበረ። የተባበሩት አረብ ኤምሬቶች ከዚህ አንጻር በይፋ አስተያየቷን ሰታ ታውቃለች። የኢራን የኒክሌር ማብለያ አቅም እንዲወድም ይፈልጉ የነበሩት በእስራኤል በዚህ መልኩ ሳይሆን በሰላማዊ መንገድና በጣም በጥንቃቄ እንዲሆን ብዙ ሲያሳስቡ ነበረ። ምክንያቱም የተባበሩት አረብ ኤሚሬትም ራሷ የኒክሌር ማብሊያ ማለት ለኒክሌር ምድ ነው፣ ለሰላማዊ ዓላማ የሚውል ኒክሌር ዩራኒየም ትጠቀማለች። ያንን የበለጸገ ወይም የኒክሌር ፊውል የምትለው የምታገኘው ግን ከውጭ ነው። ከውጭ ነው የሚሰጣት ወይም የምትገዛው እንጂ በሀገሯ አታደርግም። የኢራንም እንደዛ እንዲሆን ነው አጠቃላይ የነበረው የአሜሪካ ሐሳብ ወይም አቋም። ይህንን ኢራን ባለመቀበሏ ነው ይሄ ድብደባ ሊመጣ የቻለው። አሁን ይሄኛው እነዚህ ተቋማቶችን እስራኤል በምትደመድብበት ጊዜ የጨረር ወይም ደግሞ የሚባለው ራዲዮ አክቲቭ ብናኝ ወደ አየር ሊበተንና በአካባቢው ሀገሮች ላይ ጉዳይ ሊያመጣ ይችላል የሚለው ስጋት አንተ በጥያቄው ላይ እንዳቀረብከው የነበረና የቆየ ነው። እስካሁን ግን ከዛ አንጻር እየሰማን ያለነው ነገር የለም። ለማንኛውም በዚህ ሰዓት ድብደባው ተጀምረዋል ለብዙ ቀናት የሚቆይ ነው ብለዋል የእስራኤሉ ጠቅላይ ሚኒስትር ዘመቻ ራይዚንግ ዘመቻ ራይዚንግ ሰን የተነሳው አንበሳ የሚል ነው የሰጡት። ይህ ደጋግመን እንደምንለው በኢራንና በእስራኤል መካከል ለአስርት ዓመታት የተፈጠረው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 በዓመታት የተገኘ ታማኝና ስኬች ጊፍት ሪል ስቴች ማህበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ www ጊፍት ቢዝነስ ግሩፕ ዶት ኮም። ስልክ ቁጥሮች 0984656565 ወይም 0979656565 በአጭር ቁጥራችን 855 መደወል ይችላሉ። ጊፍት ሪል ስቴች